የአንቲ ወርፕ የአልማዝ ዝርፊያ የካቲት 2003፣ የሌሊት ዝምታ እና የብርሃን ምጥመድ። ሌሊቱ የካቲት 15 2003 ዓ ም ነበር። ቦታው አንቲወርፕ ቤልጅየም። በዓለም የአልማዝ ንግድ መሃል ላይ የቆመው አንቲወርፕ የዓለም የአልማዝ ማዕከል። ማዕከሉ በራሱ ሳይሆን ከሱ በታች ያለው የመሬት ውስጥ ቋት ወይም ቮልት ላይ ነበር። በዚህ ዝምተኛ የሳምንት መጨረሻ ምሽት ሌቦች ወደዚህ ቋት ሰብረው ገብተው የደርዘኖች የሚቆጠሩ የደህንነት ማስቀመጫ ሳጥኖችን ወይም ሴፍ ዲፖዚት ቦክስ ባዶ አደረጉ። የተሰረቀው ነገር የተፈታ አልማዝ፣ ወርቅ፣ ብርና ሌሎች ውድ ጌጣጌጦች ነበር። ዝርፊያው በታሪክ ውስጥ እጅግ ትልቁ የአልማዝ ዘረፋ ተብሎ ተሰይሟል። አጠቃላይ ዋጋውም በአብዛኛው ከ100 ሚሊዮን የአሜሪካን ዶላር በላይ እንደሚገመት ይነገራል። የዚህ ድርጊት አስፈሪነት ያለው የተፈጸመበት ስፍራ ወይም በብዛት ብቻ ሳይሆን የተጠበቀው የደህንነት አጥር ሳይሰበር እና አንድም ማስጠንቀቂያ አላርም ሳያስነሳ መውጣቱ ነው። ይህ ታሪክ በዓለም ላይ እጅግ የተራቀቀ ዘረፋ እንደሆነ ተጽፏል። ድርጊት የአንድ ሌሊት ውሳኔ አልነበረም። ከጀርባው የአመታት የስለላና ውስጣዊ ምርምር ውጤት ነበር። የቡድኑ ዋና አስተባባሪ ሊዮናርዶ ኖታር ባርቶሎ ነበር። እሱ ከጣሊያናዊ የዘረፋ ባለሙያዎች ቡድን ጋር የተያያዘ ነበር። አንዳንዴም ላስኳላ ዲቶሪ ነው፣ የቱሪን ትምህርት ቤት እየተባሉ ይጠሩ ነበር። ኖታር ባርቶሎ በራሱ በአልማዝ ማዕከል ውስጥ ህጋዊ ቦታ ተከራየ። ራሱን እንደ አልማዝ ነጋዴ በማስመሰል በቀናትና ወራቶች የጥበቃ ሰራተኞች እንቅስቃሴ፣ የካሜራ አቅጣጫዎችን፣ የጥበቃ ሰዓቶችንና የአጠቃላይ ሕንፃ አቀማመጥ በጥንቃቄ መከታተል ጀመረ። ምንም ሳያጠራጥር በተደጋጋሚ ወደ ሕንፃው እየገባና እየወጣ የደህንነት ሽፋኖችን በሙሉ መግቢያና መውጫ ማውጣት ቻለ። ከዚህ የስለላ ስራ የተገኘው መረጃ እጅግ ጠቃሚ ነበር። ከሁሉም በላይ ሪፖርተሮች እንደሚያመለክቱት ቡድኑ በውጭ ሀገር የቋቱን ዋና ዋና ክፍሎች ሙሉ መጠን ያለው ቅጂ በመገንባት እንዴት መግባትና መውጣት እንደሚቻል ያለ ምንም ስህተት ደጋግሞ ተለማመደ። ይህ ልምምድ የሚጠበቀውን ትክክለኛ የሙቀት መጠን፣ የጊዜ ገደብና የማንቂያ ስርዓቶችን የማታለል ዘዴዎችን ለመቀመር እጅግ በጣም ወሳኝ ነበር። በወቅቱ በዓለም ላይ ካሉ እጅግ ደህንነታቸው ከተጠበቁ ስፍራዎች አንዱ ነበር። ዘገባዎች እንደሚጠቁሙት ቋቱ በአስር ተደራራቢ የመከላከያ ሽፋኖች የተጠበቀ ነበር። አንደኛ ግዙፍ ብረት በር፣ ባለብዙ ቶን ክብደት ያለውና የማይሰበር ግዙፍ የብረት ቋት በር፣ ዳሳሾች፣ እንቅስቃሴን የሚለኩ የብርሃን ጨረሮች፣ ሶስተኛ ሙቀት መመርመሪያዎች፣ የሰውነትን ሙቀት የሚለኩ ዳሳሾች፣ እንቅስቃሴ ራዳር በአየር ላይ ትንሽ እንቅስቃሴ እንኳን የሚያውቁ የሬዲዮ ሞገድ ዳሳሾች፣ ንዝረት ዳሳሾች ግድግዳዎችን ወይም መሬትን በመምታት የሚፈጠርን ንዝረት የሚያውቁ፣ መግነጢሳዊ መስክ ዳሳሾች በሮቹ መከፈታቸውን የሚጠቁሙ፣ የግፊት መቀየሪያዎች ወለል ላይ ያለን ግፊት የሚለኩ፣ በርካታ የሲሲቲቪ ካሜራዎች በሁሉም አቅጣጫ የሚቀዱ ካሜራዎች፣ የተመዘገቡ ቀረጫዎች ቀረጻው ያለማቋረጥ እንደሚመዘገብ ዋስትና የሚሰጥ ስርዓት፣ የሳጥን መቆለፎች፣ እያንዳንዱ ማስቀመጫ ሳጥን ቁልፍና ጥምረት ይጠይቃል። የቋጡ ንድፍ የተመሰረተው በተደራራቢነት መርህ ላይ ነበር። አንድ ዳሳሽ ቢታለል፣ ሌሎች በእርግጠኝነት ጥፋትን ያውቃሉ ተብሎ ይታመን ነበር። ቡድኑ ይህንን ውስብስብ አጥር ያሸነፈው በአንድ አስማታዊ ዘዴ ሳይሆን የሰውን ብልህነት ቀላል ፊዚክስንና እጅግ ጥንቃቄ የተሞላበት ልምምድን በማጣመር ነበረ። ህጋዊነትና ቅርብ የሊዮናርዶ ህጋዊ ማንነት በህንፃው ውስጥ ተደጋጋሚ እንቅስቃሴና ዘብ ጠባቂዎችን ሳያስጠራጥር እንዲመለከት አስችሎታል። የሙቀት መመርመሪያዎችን ማጥፋት እነዚህ ዳሳሾች የሰውነትን ሙቀት እንዲያገኙ ሌቦቹ ዝቅተኛ ሙቀት አስተላላፊነት ያላቸው ጋሻዎች እንደ ፖሊስተር ስታይሮፎም አይነትን ተጠቀሙ። ይህ የሰውነት ሙቀታቸውን በመሸፈን የጨረር መስመሩን እንዳያቋርጡ አደረገ። የእንቅስቃሴ ዳሻሶችን ማምለጥ የዶፕለር ራዳሮችና የብርሃን ዳሳሶች እንዳያውቋቸው ቡድኑ እጅግ በጣም ቀስ ያለና የተሰላ እንቅስቃሴን ተጠቅሟል። ከዚህም ባሻገር ሪፖርቶች እንደሚጠቅሙት የተወሰኑ ዳሻሶች በፕላስቲክ ወይንም በቴፕ በመሸፈን ስሜታቸውን ለጊዜው አዳክመዋል። ካሜራዎችን ማታለል፣ ይህ ድርጊት እጅግ ብልህነት የተሞላበት ነበር። ሌቦቹ የመቆጣጠሪያ ክፍሉ ወይም ኮንትሮል ሩም ያለማቋረጥ መደበኛ ምስል እንዲያይ ለማድረግ የተቀዱ ቴፖችን ወደ ካሜራ ቀረጻ መሳሪያዎች አስገብተዋል። ሲጨርሱም ኦሪጂናል ቴፖቹን አውጥተው ይዘው ሄዱ። መቆለፊያዎችን መፍታት፣ ቋቱ ውስጥ ከገቡ በኋላ ቁልፍና ኮድ የሚያስፈልጋቸውን የደህንነት ሳጥኖች ለመክፈት የቡድን አባላት የሆኑ ቁልፎች ሰራተኞች ወይም ሎክስሚዝና የሴፍ ስፔሻሊስቶችን ልዩ መሳሪያዎችን ተጠቅመው በፍጥነትና ያለ ጉልበት ብዙ ሳጥኖችን ከፈቱ። ይህ ዘዴ የተቀናጀ የብልጥነት ሰንሰለት ነበር። ልብ በሉ፣ በቅጁ ተለማመዱ፣ ዳሳሾችን በትክክል አጠፉ፣ በዝግታና በተሰላ መንገድ ተንቀሳቀሱ፣ ንብረቱን በቫክዩም አወጡ። ዘገባዎች እንደሚናገሩት ቡድኑ አንድም የማንቂያ ደወል ሳያስነሳ ከስፍራው ጠፋ። የተዘረፈው በዋናነት የተፈታ አልማዝ ብዙ ወርቅና ብር እንዲሁም ጥቂት ገንዘብና ዋስትናዎች ነበሩ። አጠቃላይ ግምቱ ከ100 ሚሊዮን ዶላር የሚበልጥ ነው። የዝርፊያው ድንቅነት ቢታይም አብዛኛው ንብረት በፍጹም አልተመለሰም። መርማሪዎች የገንዘብ ኖቶች ምልክቶችና አንዳንድ አንድ የጎደሉት እንቁዎች ብቻ አግኝተዋል። ለምሳሌ ሊዮናርዶ ከተያዘ በኋላ ባልተጠበቀ ሁኔታ በቤት ውስጥ ባለው ምንጣፍ ውስጥ በቫኪዩም የተሰበሰቡት ጥቂት አልማዞች ተገኝተዋል። ነገር ግን ትልቁና ዋነኛው ሀብት ወደ ድብቅ ገበያዎች ገብቶ ጠፋል። ይህ ታሪክ ሊቀጠልበት የነበረው ጸጥታና ምስጢራዊነት በአንድ ቀላል የሰው ልጅ ስህተት ተበተነ። ሌቦቹ ቋቱን ያለምንም ስህተት ትተው ቢወጡም ከዝርፊያ በኋላ ባደረጉት ያሰራ ስህተት ተያዙ። ፖሊሶች ከአንትወርፕ ውጪ በምትገኝ ጫካ ውስጥ የተጣለ የቆሻሻ ቃናቴ አገኙ። በከረጢቱ ውስጥ ወንጀሉን የሚያጋልጡ ነገሮች ነበሩ፤ የተቀደዱ ወረቀቶች፣ ወንጀሉን የሚያገናኙ መረጃዎች፣ የካሜራ ቪዲዮ ቴፖች፣ ኦሪጂናል ቀረጻዎች፣ የጫማ አሻራዎች እና ከሁሉም በላይ አስገራሚው ነገር በከፊል የተበላ ሰላሚ ሳንድዊች። የፎረንዚክ ቡድኑ የሳንድዊቹን ማሸጊያና ደረሰኝ በመጠቀም ግዢው መቼና የት እንደተፈጸመ መከታተል ቻለ። ከዛም በምግብ ቅሪትና በማጣበቂያዎች ዲ ኤን ኤ አወጣ ይህ ዲኤኔ ከሊዮናርዶና ከሌሎች ተጠርጣሪዎች የጉዞና ግዢ ስርዓት ጋር ሲገናኝ የሰንሰለቱ የመጨረሻ ቀለበት ተገኘ። የዲኤኔና የደረሰኝ ማስረጃዎች የሰጡት ፍንጭ መርማሪዎቹን በቀጥታ ወደ ሊዮናርዶ መሩ። እሱ ከዘርፊያ በኋላ ብዙም ሳይቆይ በየካቲት 2003 ተያዘ። ሌሎች ዋና አባላት እንደ ፈርዲናንድ ኤልዮ እና ፒዮትሮ በኋላም ተለይተው በጣሊያን እና በፈረንሳይ ተያዙ። የቤልጅየም ፍርድ ቤቶች ሊዮናርዶን በዘረፈው አስተባባሪነት ጥፋተኛ አገኙ። በጥፋተኝነት 2005 ዓ.ም ምረት በይግባኝ የ10 ዓመት እስራት ተፈረደበት። ሌሎችም በግምት የአምስት ዓመት ቅጣት ተቀበሉ። ሊዮናርዶ ቀድሞ በይቅርታ ቢፈታም በኋላ ላይ በድጋሚ ጥሰት ምክንያት ተጨማሪ የእስር ጊዜ አሳልፏል። ከእስር ከተለቀቀ በኋላ ለጋዜጠኞች ቃለ መጠይቅ ሰጥቷል። በዚህም የዝርፊያውን ዋጋና የራሱን ሚና እንደቀነሰ ተናግሯል። አንዳንድ ጊዜም ሌሎች ምክንያቶችን ጠቅሷል። ይሁን እንጂ ጋዜጠኞችና የፖሊስ ባለሙያዎች የእሱ ምስክርነቶች ከፍርድ ቤቱ ማስረጃዎች ጋር እንደሚጋጩ ደጋግመው ገልጸዋል። የአንትወርፕ ዘረፋ በታሪክ ውስጥ ልዩ የሆነው በገንዘብ መጠኑ ወይንም በተገኘው ስኬት ብቻ አይደለም። ይልቁንም እጅግ የተራቀቀ የደህንነት ስርዓት በቀላል የሰው ስህተት መሸነፉ ነው። ሌቦቹ በብሩህ እቅድ፣ በዝርዝር ስልጠናና በቴክኒካል ብልሃት ተጠቅመዋል። ደህንነቱ የተመሰረተው በኃይልና በቴክኖሎጂ ላይ ነበር። ሌቦቹ ግን የተመሰረቱት በብልሃቱ እና በትዕግስት ላይ ነበር። ዋናው አስደናቂ መደምደሚያ ግን ይህ ነው። የቋቱን አስር የመከላከያ ሽፋኖች ያለ አንድ ስህተት ያለፉት ወንጀለኞች ከስፍራ ከወጡ በኋላ የተበላሸ የሰላሚ ሳንዱችና የቆሻሻ ቦርሳ በመጣል ተያዙ። ይህ ዘረፋ የትልቁ ወንጀል ጽንሰ ሀሳብ ገለበጠው። ከጥንቃቄና ከማስረጃ መደበቅ ይልቅ ድንገተኛና ብልህ የሆኑ የድህረ ወንጀል ስቶች ናቸው። አንድ ሚስጥር የሚበጥሱት የሰው ልጅ ስህተት የቴክኖሎጂን ድንቅ ስራ እንዴት ሊሽር እንደሚችል የሚያሳይ ፍጹም ምሳሌ ነው።